የአቅሜን ያክል ፐርሲስተንት ሆኜ፣ ማለት ጥናት ያለው ሰው ሆኜ ለመስራት እሞክራለሁ። አንድ ስምንት ፓርቶች ናቸው፣ አይከብዱም። ፕላስ ደግሞ እነዚህ ነገሮች ብዙ ጊዜ ያስተማርኳቸው ስለሆኑ ይህን አይ ኖው ዘም ኢንሳይድ ኤንድ አውት ኦኬ፣ የትም ሁኑ የትም ኢትዮጵያ ውስጥም ከኖራችሁ ከስራ በኋላ ወጣ ብላችሁ መማር ትችላላችሁ። አረብ ሀገር የምትኖሩም ከሆናችሁ አንድ ዋለት እንዳለችው የቅባት ዋጋ ነው፣ ምንም ከባድ አይደለም፣ መሞከር ትችላላችሁ። ለወር ሁለት ወር ና ያለው ለውጥ ታያወታላችሁ። አሜሪካ የምትኖሩ ሌሎች ሀገሮች የምትኖሩ ሰው ካላችሁ ብዙዎቻችሁ እኛ ጋር ኦልሬዲ እየተማራችሁ ያላችሁት ከዛ ናችሁና፣ ደስ ብሎን እንቀበላችኋለን። ዌን ኢት ከምስ ቱ ሌርኒንግ ኤኒ ላንጉዌጅ የትኛውንም አይነት ቋንቋ ሊሆን ይችላል። የምንሳሳተው ነገር ኦቨር ናይት ምን ለምድ ይመስለናል። ዛት ኢዝ አብሶሉትሊ ኖት ግሬት ሶ፣ መጀመሪያ የሆነ ቋንቋ መማር ስታስቡ ዋት ዩ ሹድ ቢሊቭ ኢዝ ኢት ኢዝ አ ፕሮሰስ። ሌርኒንግ አ ላንጉዌጅ ኢዝ አ ፕሮሰስ። በአንድ ሌሊት ተነስተን የምንችለው ነገር አይደለም። ወይ ደግሞ ለራሳችን አንድ ሳምንት፣ አንድ ወር ምናምን ብለን የምንችለው ነገር አይደለም ቋንቋ። ሰላም ሰላም፣ ቤተሰቦች እንዴት ናችሁ? ሰላም ነው አለን አለን። ዛሬም ምርጥ እንግሊዝኛ ማለት ቮካብለሪ ይዤላችሁ ቅርብ ያለው እና ይጠቅማችኋል። አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኖ ያው ቤተሰብ ከሆናችሁ ደግሞ ላይክ ማድረጋችሁን እንዳትረሱ። ወደ ዛሬው ትምህርት ቀጥታ እንገባለን ማለት ነው። ይመቻችሁ። አንደኛ ኮርነር፣ ኮርነር፣ ኮርነር፣ ጥግ ወይም ማዕዘን። ሁለተኛ ኮስት፣ ኮስት፣ ኮስት፣ ወጪ። ሶስተኛ ኮቶን፣ ኮተን ኮተን ጥጥ። አራተኛ ካውንስል ካውንስል ካውንስል ምክር ቤት። ኮርነር ጥግ ወይም ማዕዘን ማለት ነው። ኮስት ወጪ። ኮተን ጥጥ። ካውንስል ምክር ቤት። ስለዚህ ካሁን በኋላ እነዚህ ቃላቶች መርሳት የለብንም ማለት ነው። ኮርነር ጥግ ወይም ማዕዘን። ኮስት ወጪ። ኮቶን ጥጥ። ካውንስል ምክር ቤት። አምስተኛ ካውንስለር ካውንስለር ካውንስለር አማካሪ። ስድስተኛ ካውንት ካውንት ካውንት መቁጠር። ሰባተኛ ካንትሪ ካንትሪ ካንትሪ ሀገር ስምንተኛ ካፕል ካፕል ካፕል ባልና ሚስት ወይም ጥንዶች ማለት ነው። ጥንድ ካፕል ጥንድ ማለት ነው። ሁለት የሆነ የተገናኘ ነገር ጥንድ ይባላል። ካፕል ማለት ነው። ለምሳሌ ባልና ሚስት፣ ፍቅረኛሞችም ሊሆን ይችላል ማለት ነው። ካውንስለር አማካሪ፣ ካውንት መቁጠር፣ ካንትሪ ሀገር። ካፕል ባልና ሚስት። ዘጠነኛ ካሬጅ ካሬጅ ካሬጅ ድፍረት ወይም ደፋር። አስረኛ ኮርት ኮርት ኮርት ፍርድ ቤት ፍርድ ቤት ማለት ነው። አስራ አንድ ኮዝን፣ ኮዝን ወይም ከዝን ነው የሚባለው። ከዝን ከዝን፣ ያጎት ልጅ ማለት ነው። የኔ ያጎቴ ልጅ ከዝን ይባላል ማለት ነው። አስራ ሁለት ካው ካው፣ ምን ማለት ነው? ላም ላም ማለት ነው። ኦክስ ደግሞ በሬ ማለት ነው። ከዚህ የሚገናኝ ስለሆነ ነው። ኮዋርድ ኮዋርድ፣ ምን ማለት ነው? ፈሪ። ኮዋርድ ፈሪ። ብሬቭ ደግሞ ምን ማለት ነው? ጀግና። ብሬቭ ጀግና። ስለዚህ አንድ ካሬጅ ድፍረት ወይም ደፋር። ኮርት ፍርድ ቤት። ከዝን ያጎት ልጅ። ካው ላም። ኮዋርድ ፈሪ። ብሬቭ ጀግና። አስራ ሶስት ክራክ ክራክ ክራክ ስንጥቅ ማለት ነው ስንጥቅ። አስራ አራት ክሬዚ፣ ክሬዚ፣ ክሬዚ እብድ። አስራ አምስት ማድም እብድ ማለት ነው። ክሬዚ ወይም ማድ እብድ ማለት ነው። አስራ አምስተኛ ክሬት፣ ክሬት፣ ክሬት መፍጠር ማለት ነው። መፍጠር። አስራ ስድስት ክሬሽን፣ ክሬሽን፣ ክሬሽን ምን ማለት ነው? ፍጥረት ፍጥረታት የተፈጠሩ ነገሮች ክሬሽን ይባላሉ። ክሬት መፍጠር ማለት ነው። ክሬተር ደግሞ ፈጣሪ ማለት ነው። ወይም ጋድ ወይም ክሬተር ፈጣሪ ማለት ነው። ክራክ ስንጥቅ ማለት ነው። አስራ ሰባት ክራይም ክራይም ክራይም ምን ማለት ነው? ወንጀል ማለት ነው። አስራ ስምንት ክሪሚናል ክሪሚናል ክሪሚናል ወንጀለኛ ሰውዬው ማለት ነው። ክራይም ራሱ ወንጀሉ ስርዓቱ ወይም የሆነ መስረቅ ራሱ ምንድን ነው? ወንጀል ነው ተግባሩ ማለት ነው። ሰውዬው ደግሞ የሰረቀው ሰውዬ ክሪሚናል ይባላል፣ ወንጀለኛ ማለት ነው። ክሪሚናሊስ የፐርሰን ሁ ኮሚት ክራይም እንደማለት ነው፣ ወንጀል የፈጸመ ሰው ምን ይባላል? ክሪሚናል ወይም ወንጀለኛ 19 ክራይስስ ቀውስ ማለት ነው ክራይስስ ቀውስ ሃያኛ ክሪቲክ ክሪቲክ ክሪቲክ ምን ማለት ነው? ተቺ የሚተች ሰው ማለት ነው። ተቺ ክሪቲክ ይባላል። ክራይም ወንጀል፣ ክሪሚናል ወንጀለኛ፣ ክራይሲስ ቀውስ፣ ክሪቲክ ተቺ። ሀያ አንድ ክሪቲሲዝም ክሪቲሲዝም ክሪቲሲዝም ትችት ማለት ነው። ክሪቲሲዝም ትችት። ራሱ ተግባሩ የመተቸት ተግባር ስሙ ምን ይባላል? ትችት ይባላል፣ ወይም ክሪቲሲዝም ማለት ነው። ሀያ ሁለት ክሪቲሳይዝ ክሪቲሳይዝ ክሪቲሳይዝ ማለት ነው መተቸት። ዛ አክቶፍ ክሪቲስ ክሪቲሲዝም ማለት ነው። ስለዚህ ክሪቲሳይዝ ማለት መተቸት ማለት ነው። የሆነ ሰው ሲተች ቨርብ ነው ማለት ነው ይሄኛው፣ ድርጊቱን የሚያመለክተው መተቸት ማለት ነው። ሀያ ሶስት ክሮፕ ክሮፕ ክሮፕ ማለት ነው፣ ሰብል ሰብል ማለት ነው። 24 ክሮስ ክሮስ ክሮስ ማለት ነው መስቀል ወይም ማቋረጥ ማለት፣ ሁለት ትርጉም አለው። ክሮስ መስቀል ማለት ነው፣ አንደኛው ትርጉሙ። ሌላ ደግሞ ማቋረጥ ነው። ክሮሲንግ ዘ ሮድ ከተባለ መንገዱ ማቋረጥ ማለት ነው። ክሮስ ሌላ ትርጉም፣ ሬድ ክሮስ ቢባል ቀይ መስቀል እንደማለት ነው። 25 ሀያ አምስት ከሪዮስ ኩሪዮስ ከሪዮስ የሚባል ከሪዮስ ከሪዮስ ማለት ነው፣ የማወቅ ጉጉት። አንድን ነገር ለማወቅ ጥልቅ ፍላጎት ምን ይባላል? የማወቅ ጉጉት ወይም ከሪዮስ ይባላል። ከሪዮሲቲ የሚባል ነገር አለ። ሀያ ስድስት ከረንትሊ ከረንትሊ ከረንትሊ ምን ማለት ነው ከተባለ በአሁኑ ጊዜ ከረንትሊ ብሎ ከተናገረ የሆነ ሰው ከጀመረ በአሁኑ ጊዜ እያለ ነው ማለት ነው። ሀያ ሰባት ካሪኩለም ካሪኩለም ምን ማለት ነው? ስርዓት ትምህርት ካሪኩለም ማለት ነው። የትምህርት ስርዓት ወይም ስርዓት ትምህርት ማለት ነው። ሀያ ስምንት ከስተመር ከስተመር ምን ማለት ነው? ደንበኛ ማለት ነው። ደንበኛ ሀያ ዘጠኝ ከት ከት ምን ማለት ነው? መቁረጥ ምልክት ማለት ነው። መቁረጥ። ሰላሳ ኮንሲኮንስ ኮንሲኩዌንስ ኮንሲኩዌንስ መዘዝ ወይም ውጤትም ሊሆን ይችላል። ኢፌክትም ሊባል ይችላል አንዳንዴ፣ ሪዛልት። ኮንሲኩዌንስ መዘዝ ወይም ውጤት፣ ባጭ ነው። የመጨረሻ ውጤት ኔጌቲቭ ሲሆን መዘዝ የምንለው ማለት ነው። ሰላሳ አንድ አቴንሽን አቴንሽን ምን ማለት ነው? ትኩረት አቴንሽን ትኩረት ሰላሳ ሁለት ኢቫሉዌሽን ኢቫሉዌሽን፣ ግምገማ። ኢቫሉዌሽን ኢቫሉዌት ሚ ከተባለ ገምግመኝ እንደማለት ነው። ከት፣ መቁረጥ፣ ኮንሲኩዌንስ፣ መዘዝ፣ አቴንሽን፣ ትኩረት፣ ኢቫሉዌሽን፣ ግምገማ። ስለዚህ ከስልክ ጋር የሚገናኝ ፍሬዘር ወርድ እኒህ ማለት ነው። ዛሬ አንደኛ ሃንግ አፕ እንያ ውስጥ እሺ፣ አንደኛ ሃንጋፕ ሃንጋፕ ምን ማለት ነው? ቱ ኢንድ ኤ ኮንቨርሴሽን፣ ንግግርን ስንጨርስ ሃንጋፕ እንላለን ማለት ነው። ማለት በስልኩም ለምሳሌ ንግግር ስንጨርስ ደውለን አውርተን ስንጨርስ ሃንጋፕ የሚል ይመጣልን አይደል? ስንዘጋው ማለት ነው። ምን ማለት ነው? ንግግራቸውን ወይም ውይይታቸው ከዛ ከስልክ ከምታወሩት ሰው ጨርሳቸዋል ማለት ነው። ሃንጋፕ ማለት መጨረስ ማለት ነው። ጀነራሊ ማለት ነው ንግግር ወይም ውይይት ሲያልቅ ሃንግ አፕ ይባላል ማለት ነው። ሁለተኛ ደግሞ ሃንግ ኦን፣ አሁን አፕ እና ኦን ነው ኦን ነው አሁን ሃንግ ኦን ወይም ሆልድ ኦን፣ ሁለቱም ፍሬዝ ቨርቦች ሚኒንግ ተመሳሳይ ነው። የዚህ ሃንግ ኦን እና ሆልድ ኦን ምን ማለት ነው? ቱ ዌት ፎር ኤ ሾርት ታይም ማለት ነው። ለትንሽ ጊዜ መጠበቅ እንደማለት ነው። ሆልድ ኦን ሲጠራ ምናምን ሆልድ ኦን የሌለ ጠብቁ እንደማለት ነው፣ እስከሚጠራ። ስለዚህ ቱ ዌት ፎር ኤ ሾርት ታይም ሃንግ ኦን ኦር ሆልድ ኦን ይባላል ማለት ነው። ሃንግ አፕ ደግሞ ቱ ኢንድ ኮንቨርሴሽን መጨረስ ንት ማለት ነው። ንግግር ስንጨርስ ሃንግ አፕ ይባላል ለአጭር ሰዓት ወይም እስሚጠራ እስከምንጠብቀው ያለው ሰዓት ሃንጎን ወይም ሆልዶን ተብሎ በፍሬዛር ወርድ ይገለጻል ማለት ነው። ወደ ቀጣይ እንሄዳለን። ደግሞ ሶስተኛ ኮልባክ ኮልባክ ኮልባክ፣ ከኮልና ከባክ ነው የተመሰረተው ማለት ነው። ኮልባክ ማለት ነው ቱ ኮል ሰንበዲ ኢን ሪተርን ኦር አጌን እንደገና መደወል እንደማለት ነው። ተመልሼ ልደውል ለማለት ሻላይ ኮልባክ ባክ እንደዛ ማለት እንችላለን ማለት ነው። ስለዚህ ቱ ኮል ሰንበዲ ኢን ሪተርን በመልስ ወይም እንደገና መደወል ማለት ተመልሶ፣ ለምሳሌ የሆነ ሰው እያወራ ተመልሼ ልደውል ለማለት ምን ባ ኮል ባክ ማለት ነው። ስለዚህ እሱን እንይዛለን ወይም እንደገና መደወል ማለት ነው። ኮል ባክ ማለት ነው። አራተኛ ስፒክ አፕ ስፒክፕ ምን ማለት ነው? ስፒክፕ ቱ ስፒክ ላውደር ማለት ነው። ለምሳሌ ስፒክፕ ካለኝ አሁን እያወራው ድምፅ አይሰማም፣ ስፒክፕ ድምፅ ጨምረ ሌላ ማለት ስፒክፕ ይላል ማለት ነው። ቱ ስፒክ ላውደር ማለት ነው ማለት ነው። ወደ ቀጣይ እንሄዳለን። አምስተኛ ደግሞ ምንድነው ምን ማለት ቱ አንሰር ኤኮል ቱ ግራብ ማለት ነው። ማንሳት ማለት ነው፣ መመለስ ማለት ነው። ለምሳሌ ፒክ አፕ የር ፎን ከተባለ ስልክን አንሳ ወይም መልስ እንደማለት ነው ማለት ነው። ስድስተኛ ከቶፍ ከቶፍ ማለት ነው ቱ ኢንተራፕት ኤ ኮንቨርሴሽን በመሃል ጣልቃ ሲገባ ማለት ነው። ምን ይባላል? ከቶፍ ይባላል ማለት ነው። ከቶፍ ቱ ኢንተራፕት ኤ ኮንቨርሴሽን በንግግር መሃል ላይ ኢንተራፕት ሲደረግ በሌላ ስልክ ወይም ሊሆን ይችላል ከቶፍ ይባላል ማለት ነው። ይሄ ቀላል ነው እንግዲህ ይህን መያዝ አለብን ማለት ነው። ሰባተኛ ምንድን ነው? ፑት ስሩ ፑት ስሩ ፑት ስሩ ማለት ነው። ቱ ኮኔክት ዋንስ ፎንቱ አዘር፣ ሁለት አንድን ስልክ ከሌላው ኮኔክት ማድረግ፣ ለምሳሌ ከመሃል ሆኖ ሁለት ስልኮችን ሲያገናኙ ማለት ነው። ምን ይባላል ይሄ ፑት ስሩ ማለት ነው። ስምንተኛው ብሬክ አፕ ምን ማለት ነው? ቱ ቢከም ኢን አውዲዮ ኢብል ቱ ቢከም ኢን አውዲዮ ይብል፣ ድምጽ አለመሰማት ወይም ኔትወርክ ምናምን ሲቆራረጥ እንደዛ አይታችሁ ላ ብሬካፕ ይባላል ማለት ነው። ሲሰማን በጣም ድምፅ ደግሞ ስፒካፕ ድምፅ እንዲሰማ ወይም መጨመር ማለት ነው። ብሬካፕ ደግሞ ቶቢካም ኢናውዴብል በኔትወርክ ምክንያት ሊሆን ይችላል። ምናምን አለመሰማማት፣ አለመደማመጥ ሲመጣ ብሬካፕ ይባላል ማለት ነው። ፑት ስሩ ደግሞ አንድ ስልክ ከሌላው ስልክ ማገናኘት ማለት ነው። የመጨረሻው ምንድነው? ጌት ስሩ፣ ጌት ስሩ የሚለው ነው ልማት ቱ አንደርስታንድ ኢን ስፒኪንግ ቱ ሰምበዲ ማለት ነው። ያው ተግባብተን ተነጋግረን ሲንጨርስ ሁለታችን ሀሳባችን ተደማምጠን ምንም ሳይቆራረጡ ይዛውት ብሬክ አፕ ማለት ነው። እነዚህ ሁሉ በሀሳባችን ስንግባባ ምን እንላለን? ጌት ስሩ አሪ ጌት ስሪ ማለት ተግባብተናል እንደማለት ነው። አይ ሆፕ ዴ ውል ሄልፕ ዩ ቱ እናንተንም በጣም እንደሚያግዛችሁ በጣም እርግጠኛ ነኝ። ሊስን ቱ ዲስ ካርፉሊ ኦኬ ጋይስ ን ር ንግ ኒ ንግ sክስ ከእኛ ጋር እንግሊዝኛችን ደግሞ አናዘር ሌቨል መውሰድ ከፈለጋችሁ በአካልም ሆነ በኦንላይን መማር ትችላላችሁ።